ይመስላል ይሁንች፣ ድመት ነበር የምትመስለው። እጅ ወደ ላይ፣ ዞር ወደ ግቢ ዞር። ዛሬም ጥጋብሽ አልበረደልሽማ? ኧረ እኔ ጠግቤ አላውቅም። ይዳልኝ እናውቃለን። የትንሹን ሳጥን ቁልፍ አምጪው። እኔ አላውቅም። ምን አላውቅም? በደንብ ታውቂያለሽ። በደንብ ነው። እድሜሽ ወደ ሰከንዶች እያጠሩ ነው። ማህሌት በኤፍራታ አጫፋሪነት የብሩኬን ቤት ለመዝረፍ ወደ ቤቱ አቅንተው ነበረ። ሆኖም ያሰብ ሻይሳ ካለሽ ተብላ እየተረገመች መስል ዛሬ በፖሊስ እጅ ከፈንጅ ተይዘው ጥይት ተደቅኖባቸው ለምንና እንዴት እንደመጡም እየለፈለፉ ይገኛሉ። ሆኖም ቅድስትን ለመጠየቅ እኮነው ነው እየመጣ ነው ደግሞስ የምናውቀው ቤታችን አይደለ በማለት ነገሩን ለማደባበስ ሞክራለች። ቅድስትም አውቃ ነው ጋሼ ወደዚህ ቤት የመጡት ሊዘርፉኝ ነው በማለትም ባደራ የተሰጣትን ቤት እነሱ ግን አስልተውና ሆን ብለው የብሩኬን ቤት ዘርፈው እርቃኑን ማስቀረት ምኞታቸው እንደነበረ በመጀመሪያ ተመካክሮ የመጡበት ጉዳይ ሲሆን፣ ዛሬ ላይ ግን ለጉድ ጥሏቸው፣ በተለይ ደግሞ ማህሌት ኤፍራታ ላይ አንቺን ተከትዬ ገደል ገባሁኝ፣ ምን ጊዜም አንቺ የምታመጭው ሀሳብ እኔን ገደል እንደከተተኝ ነው እያለች እዛ ቤት የመጣችበትን አጋጣሚ እየረገመች ትገኛለች። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል ስልሳን እንመለከታለን። በባለፈው ክፍል ዳጣ ራሷን ከፎቅ ልትወረውር ነበር። ሆኖም ዝና ተብዬው ይህማ እኔን ለመጉዳት ሆን ብለሽ ያሰብሽው ነው። ለማንኛውም ያንን ሞገሴ ከታየች በኋላ አጉል ፀባይ አውጥተሻል። ገና አይደለም ውጪ ይቅርና ሰማዩ ይናፍቅሻል በማለት አንዳንድ ሚስት የሚገባትን ክብር ሳይሆን በጣም በሚያሳዝን ሁኔታ እንደ ጠላቱ ነበረ እየወረወረ ወደ መኝታ ክፍል ያስገባት። እሷም እዛ ላይ ተደፍታ ተንሰቅስቃ ማልቀሷን ተያያዘችው። አምላኬ ሆይ፣ ምንድን ነው ይኸው ሁሉ ቅጣት በእኔ ላይ? ህይወቴን ከዚህ ሰውዬ ገላግለኝ፣ ካለበለዛ ደግሞ በቶሎ ውሰደኝ ያለች እጅግ በጣም ተማራና አንድ እወዳታለሁ ከሚል አፍቃሪ ይህን ያህል ፈተና ማየቷ እጅግ በጣም ምርር አድርጓታል። በሌላ በኩል ሞገሴ በሚገርም ሁኔታ ዛሬ ላይ የተቀየረበትና መልካም ሰው የሆነበት አጋጣሚ እጅግ በጣም የሚያስገርም ነው። በተለይ ደግሞ ዳጣ ቤተሰቦቿ ከጎዳና እንደ ጣሏት ከሰማች በኋላ ማወቅ አለብሽ፣ የግድ እንፈልጋቸዋለን። በተለያዩ የቴሌቪዥን ጣቢያዎች እናሰራጫለን ማንነትሽን ያኔ ጥያቄ ሽም መለስልሻል በማለት ቃል ገብቶላት ነበረ። ዛሬ ላይ ከአሳዳጊዎቿ መካከል ማለትም ከጎዳና ካነሷት አንደኛዋን ያገኟታል። ዳጣ ይቺ ሴት የት እንደምትኖርም ታውቅ ነበረ። ታዲያ ሞገሴን እየመራችም ወስደዋለች። ዳጣና ሞገሴንም አንድ ላይ ስትመለከታቸው ጥሩ ባላ ገብተሻል በማለት አደነቀችላት። ዳጣ ወንድሟ እንደሆነም መለሰችላት። በዚህ መካከል ይቺ ሴት ገና አዳጣን ስታየት ማስታወስ መቻሏም እጅግ በጣም የሚገርም ነው። ገና እንዳየዋት እኮነ ያወቋት። ምንም አልጠፋችብኝም። ያው ድሮ በጣም ረባሽና አስቸጋሪ ልጅ ነበር። ለማንኛውም ግን አሁን ስለተገናኘን እጅግ በጣም ደስ ብሎኛል፣ በማለትም በጥሩ ፈገግታ ነበር የተቀበለቻቸው። ታዲያ ስልክ ተቀያይረውም ይለያያሉ። ማለትም ለሌላ ጊዜ ወደ ቡና ቤት ተገናኝተው የቤተሰብ ጨዋታ መጫወት እንደሚፈልጉም ይቀያየራሉ። ታዲያ በዚህ ሁኔታ የቤተሰቦቿን ታሪክ እንድትነግራት ዳጣ ጠይቃት ከተለያዩ በኋላ ግን ለሞገሴ የምትነግረው ነገር እጅግ በጣም አሳዛኝ ነበረ። ማለትም እናቴ ምን ያህል ጨካኝ ናት፣ ሰው የወለደውን ልጅ እንዴት ከጎዳና ጨክኖ ይጥላል ትላለች። እንባም ይተናነቃታል። በእርግጥ እንዴት አታልቅስ ዳጣ። እናት አባት የት ይሆኑ በህይወት ይኑሩ ይሞቱ የማታውቀው ዳጣ ዛሬ ላይ እንባ እየተናነቃትም ችግሮቿን ወደ ኋላ መለስ ብላ እያስታወሰች እያንዳንዱ ለሞገሴ እየነገረችው ነበረ። እናትሽ ትጠላሻለች ብዬ አላስብም፣ ብቻ ይህ የተፈጠረበትን አጋጣሚ ብናውቀው መልካም ነበረ። እሷም ግን እናቴ በህይወት ትኖራለች ብዬ አላስብም አለችው። አይዞሽ ታገኛቸዋለሽ፣ እያለም ደስ የሚል ተስፋ ይሰጣታል። እናትሽን ብታገኛት ግን ምን ትጠይቂያታለሽ? ይላል ሞገሴ። እሷም እማዬ፣ እንዴት ጨክነሽ እዛ ጎዳና ላይ ልትጥኝ ቻልሽ? ነው የመጀመሪያው ጥያቄ። በቃ እንግዳውስ እናገኛቸዋለን፣ ወደፊት ደግሞ አክስት፣ አጎት፣ እህት፣ ወንድም፣ ብዙ ዘመድ አዝመድ ትተዋወቂያለሽ እያለም ሁንም ሞገሴ በሚገርም ሁኔታ ዳጣን ለመርዳት የሄደበት ርቀት እጅግ በጣም ደስ የሚል ነው። ታዲያ በተቀጣጠሩት መሰረትም ማለትም ዳጣን ከጎዳና እያነሳቻት ሴት ጋር በመገናኘት ከቡና ቤት አንዳንድ ወሬዎችን እያወሩ ነው። በተለይ የኋላ ታሪኳን በተለይ የዳጣን የኋላ ታሪኳን ይቺ ሴት ስታወራ ዳጣ በሀሳብ ሰመመን ጭልጥ ብላለች። ቤተ ክርስቲያን በር ላይ የሆነ የሰላሳ 30 ዓመት ወይም የአርባ ዓመት ጎልማሳ የሚሆን ሰው በፍጥነት አንቺን ይዞሽ፣ እኔ የሆነ የተጠቀለለ ጨርቅ ነበር የመሰለኝ። ታዲያ ከቤተ ክርስቲያን በር ላይ ቁጭ አድርጎሽ በፍጥነት ነበር እየሮጠ የተመለሰው። ይህም የጣለው ምንድን ነው ብዬ ወደ ጨርቁ ሳመራ ልጅ እንደሆነች ተመለከትኩኝ። ይህን ሰው ለህግ ለማሳወቅ ተከታትየው ለመድረስ በሞክርም በጭራሽ አልተሳካልኝም እስከ መጨረሻም ወደ አንድ አቅጣጫ በመሰወር ከዚህ ሰው ሳልደርስበት ቀረው እያለች እያንዳንዱ እስካሁን የመጣችባቸው የዳጣ ታሪኮች ትዘረዝር ገብታለች። በኋላ እዛ ጎዳና ላይ አብረው ከተነሱ ወጣቶች መካከል እነማን ነበሩ፣ እነማንስ ሞቱ፣ እያንዳንዱ ትውስታ ማስታወስ ጀምራለች። ከነዚህ መካከል አንደኛው እድሜ ዘመኑን እዛው የጎዳና ህይወት እየመራ እንደሆነም ለዳጣ ትነግራታለች። እስካሁን ጎዳና ላይ አለች፣ በጣም ተገረመች። ዳጣ ግን ስታያት ምንም እንኳን የጎዳና ነዋሪ ብትሆንም አኗኗሯም ሆነ በሁኔታዋ ከሌሎች እየተሻለ እንደሆነችም ተመልክታለች። አንቺ ግን አምሮብሻል በዚህ ልክ አልጠበኩሽም ነበር አለቻት። በዚህ ሁኔታ ሲጨዋወቱ ከቆዩ በኋላ የተጣለችበትን አካባቢ ልታሳያት እንደምትችልና ይህ የተሰወረበትን ሰው አቅጣጫውን እንደምታውቀውም በግልጽ ነገራቸዋለች። ወደፊት ፍለጋቸውንም አጠናክረው እንደሚቀጥሉ ቃል ተገባብተው ተለያይተዋል። ነገር ግን አንድ ያሳሰባት ነገር አለ። አጣ በሰማችሁ ታሪኳ አሁን ከራሷ ጋር አይደለችም። በትውስታ ጭልጥ እያለችበት ነው። ሞገሴ አደራህን ጠብቃት። አሁን ከራሷ ጋር አይደለችም፣ መኪና እንዳይበላት ተጠንቀቅ እያለች እያስጠነቀቀችው ነው በሌላ በኩል ኤፍራታ ለክፉ ነገር ማን ብሏ ቷን ክፉ ክፉ ነገር እየመከረች ትዳሯን አሳጥታታለች። ብዙ ወንጀሎችን እንድትሰራ ገፋፍታታለች። ዛሬ ደግሞ ብሩኬ ልጁን ወደ ውጭ ሀገር ይዞ ለማሳከም ደፋ ቀና እያለ ባለበት ሰዓት፣ እሷ ግን አሁን ቤታቸውን ገብተው መበርበር እንዳለባቸው ለእጧ ትመክራታለች። ለምን ሄደሽ ቤት ሽኮኑ እቃዎችሽን ይዘሻት መጭም አለቻት። ማህሌት ግን በፖሊስ ብንያዝስ? በማለት ስጋት እንዳደረባት ትገልጻለች። በእርግጥም ይህ ስጋቷ ትክክል ነበረ። በጭራሽ ብንሄድ እኮ የገዛ ቤቴ ነው፣ ማን ይከለክለኛል? ሰፈር ያሉ ሰዎችን ቢሆን ቢያዩሽ ምንም አይሉሽም በማለት ለባብሰው ሰው ወደ ብሩኬ ቤት ያቀናሉ። በረንዳ ላይ ዘግዝቃ ስትመለከት የነበረችው ቅድስት እነዚህ ህብዶች ምን ሊሰሩ ነው ወደ ቤታችን የሚመጡት? አለች አንዳች ተንኮል በልባቸው እንዳዘሉም ገብቷታል። እሷን በመጀመሪያ ቢያገኟት ሊያጠቋት እንደሚችሉም ታውቃለች። እና በመጀመሪያ ሳይቀድሙኝ ልቅደማቸው አይነት ነገር ወደ ፖሊስ ጣቢያ ነበር ያመራችው። በጣም ይገርማል። በእርግጥም ቅድስትን ብቻዋን እዛ ቢያገኟት ኑሮ እንቅ አድርገው ሲጥብ አደረጓት ነበር። ሆኖም ቅድስት እራሷን ለመከላከል የሄደችበት ርቀት ግሩም ድንቅ ነበር። ወደ ፖሊስ ጣቢያ በመሄድ ብሩኬ በሌለበት ቤቱን ሊዘርፉ እንደመጡም እያንዳንዱ መረጃዎች ትነግረዋለች። እንግዲህ እኔ የማዝሽን አንድ ባንድ ታደርጊያለሽ በማለት ከፖሊስ ትእዛዝ ይሰጣታል። ማህሌትና ኤፍራታ ቤቱን እየበረበሩ ሳለ እሷ ግን ከወደ ውጭ ቆልፋቸው ነው፣ እንግዲህ ወደ ፖሊስ ጣቢያ መራችሁ። ስትመለስም በሩን ከፍታው ገባች። እንዴት እላያችን ላይ ትቆልፊብናለሽ? አሁን የምንልሽን ታደርጊያለሽ በማለት ቅድስትን ማስጨነቃቸውን ተያይዘውታል። ቅድስት ግን ከፖሊስ በተሰጣት ትእዛዝ የልብ ልብ ተሰምቷታል። እነሱም ዋነኛ ምክንያታቸው ወደ ብሩክ ቤት የመጡበት ጉዳይ ውድ ጌጣጌጦች ከሳጥን ተቆልፈው እንደነበርና እነዚህን ውድ ጌጣጌጦች ሰርቀው እርቃኑን ማስቀረት እንደነበረ አስበዋል። ሆኖም የሳጥኑን ቁልፍ ታመጫለሽ እያሉ ማስጨነቃቸውን ተያይዘውታል። ቅድስትም አልሰጥም አለቻት። ምንም አታመጭም እያሉ እርስ በርስ ተፋጠዋል። ብቻሽን ሆነሽ እንኳና እንዴት እንደዚህ አይነት መልስ ትመልሽልናለሽ? እያሉ የፈለጉትን ለማድረግ ምቹ ሁኔታ እንደተፈጠረላቸው አድርገው ስለሚያስቡ ቅድስት በምትመልሰው መልስ የዛቱባትና ያስፈራሯት ነው። አንቺን ከምንገድልሽ ይልቁንስ የደበቅሽውን አምጪ እያሉ ማጨናነቃቸውን ተያይዞታል። ያሰበችውን ያላገኘችው ማህሌትም ዘላ የቅድስትን ጉርቦ ታንቃታለች። ማህሌት ልቀቂኛለቻት ልትለቃት አልቻለችም። ወዲያውኑ ፖሊስ ተከታትዶ ሽጉጡን በመምዘዝ እጅ ወደ ላይ በማለት ሁለታቸውንም እጃቸውን ወደ ላይ እንዲያደርጉ ያደርጋቸዋል። እያንዳንድሽ የምልሽን ሁሉ ትተገብሪያለሽ እያለም ያጨናንቃቸው ገብቷል። ሌትም የመግቢያ ያለሽ አለች። ምንጊዜም አንቺን ተከትሎ መምጣት ገደል ነው የሚያስገባው። ዛሬ ላይ ኤፍራታ አንቺን ተከትዬ መምጣቴ ገደል ገባው ባለችው መሰረት አሁንም የኤፍራታ ምክር ከባድ አጣብቂኝ ውስጥ እንድትገባ አድርጓታል። ታዲያ ሁለታቸውም እጃቸውን ወደ ላይ እንዳደረጉም፣ ቅድስት አንቺን ልንጠይቅሽ እኮ ነው የመጣ ነው ለምን እውነታውን አትናገርም እያለች ለፖሊሱ ጥብቅና እንድትቆምላቸው እየለፈለፉ ነበረ። ቅድስት ግን አይ ጋሼ ልትሰርቀን ነው እንጂ የመጣችው በጭራሽ እኔን ልጠይቀኝ አይደለም በማለትም አጋለጠቻት። ቅድስት ተያሳልፈሽ አትስጭኝ እያለች መለማመጧን ቀጥላበታለች። እንግዲህ የዛሬው ክፍል ይህንን ሲመስል በቀጣዩ ክፍልስ ምን ሊሆን ይችላል? ማህሌትና ኤፍራታ ምናልባትም ወደ ፖሊስ ጣቢያ ዘብጥያ ሊወርዱ የሚችሉበት አጋጣሚ ተፈጥሯል። በሌላ በኩል ብሩኬ ምሳሌን ይዞ ወደ ሀገሩ ይመለሳል። ዳጣስ ቤተሰቦቿን ታገኝሆን በሚቀጥለው ክፍል አብረን የምንከታተለው ይሆናል። ለዛሬ ምሳሌ ድራማ ክፍል ስልሳ ይህንን ይመስል ነበረ። በቀጣዩ ቪዲዮ ይዤላችሁ እስከምመጣ ድረስ መልካም ጊዜ ውንላችሁ እያልኩኝ